አሰላሙ ዓለይኩም ወራህመቱላህ በረካቱሁ። ቢስሚላህ ራህማን ራሂም። አህባሾች የሙዕተዚላ እምነት ተከታይ መሆናቸውም ስንቶቻችሁ ታውቃላቸው? ሙዕተዚላዎች እንደሆኑ። ሙዕተዚላ ማለት ዑለማዎቹ የጥመት አንጃ መሆናቸውን የመሰከሩላቸው ማለት የጥመት አንጃ ናቸው ብለው የፈረዱባቸው ሙዕተዚላዎች መሆናቸው ስንቶቻችሁ ታውቃላቸው? የበላያቸው አብደላ አል ሐረሪ ማለት ነው እና ከታች ያሉት የአህባሽ ተከታዮች በጠቅላላ የሙዕተዚላ እምነት ይዘው እንደመጡ ስንቶቻችሁ ታውቃላቸው? ሱብሐነከ ረቢ እና ዛሬ ኢንሻአላህ በጣም ትልቅ ነገር ማሳያችሁ። ሼር እና ኢንሻአላህ ለሌላው እንዲደርስ አድርጉ። ተመልከቱ፣ ይህን ደግሞ ማሳያችሁ ከራሳቸው አቡ ሐሰን አልአሽዓሪ ተመልከቱ። አቡ ሐሰን አልአሽዓሪ እነዚህን ሰዎች ምን ይለናል? ሙዕተዚላ ናቸው ተጠንቀቋቸው እያለ ይመክረናል። ኪታቡ ላይ ማለት ነው። ግልጽ ነው አደለ? አረሕማኑ ዐለል ዓርሽ ስተዋ የሚለውን ኢስተውላ ብሎ መፈሰር ግልጽ ነው አደለ? ተቆጣጠረ ወይ ደግሞ ተሾመ ብሎ መፈሰር የሙዕተዚላ ነው ይላል ማን አቡ ሐሰን አልአሻሪ እራሱ ምን ላይ ኪታበል ኢባና ይህ ደግሞ የእሱ ለመሆኑ እነ ኢብነ አሳኪር እና ሌሎችም አሻዕራዎች ኢባና የተሰኘ ኪታብ አለው እያሉ ተብዩን ከዚህ ብል ሙፍታር የተሰኘ ኪታባቸው ላይ ያስቀምጣሉ። ኢባና የአቡ ሐሰን አልአሻሪ ለመሆኑ አሻዕራዎቹ እራሱ የመሰከሩለት ኪታብ ላይ ማለት ነው። እዛ ላይ ምን እንደሚል አቡ ሐሰን አልአሻሪ እራሱ እናያለን። አቡ ሐሰን አልአሻሪ ማለት ልብ በሉ እኛ አሻዕራንን ብለው የሚጠጉበት ሰው ማለት ነው። ያችሁ እኛ አሻዕራንን ብለው የሚጠጉበት የእሱን መንገድ ነው የምንይዘው የሚሉት ራሱ እነዚህ ሰዎች ሙዕተዚላ ናቸው ተጠንቀቋቸው ይላል። ምን ላይ እኔ ከፍተን ኢንሻ አላህ ጠይብ። ይኸው እንግዲህ ኪታቡ እንደምታዩት ኪታበል ኢባና የተሰኘ የማን ኪታብ ነው? የአቡ ሐሰንል አሽዓሪ ኪታብ ነው። እዚህ ላይ ኢንሻ አላህ ምን እንዳለ እናያለን። ወደ ውስጥ እንግባ ኢንሻ አላህ ጠይብ። ኪታበል ኢባና የአቡ ሐሰንል አሽዓሪ ገጽ ሰላሳ አራት ላይ እንሄዳለን ኢንሻ አላህ ገጽ ሰላሳ አራት ላይ ምን ይላል አቡ ሐሰን አሻሪ ተመልከቱ። ሰላሳ አራት ላይ ይታያል አይደለም መርሐባ። ሱዋል ይላል ጥያቄ። ወቀድቃለ ቃኢሉነ ተናጋሪዎች ብለዋል ሚን ልሙዕተዚለቲ ወልጅህምያ። ተመልከቱ፣ ከሙዕተዚላና ከጀህምያ ከጅህምያ የሆኑ ወልሐሩርያ፣ እንደዚህ ደግሞ ሐሩርያ ከሚባለው ቡድን ማለት ነው የሆኑ ተናግረዋል በምን አንቀውልላሂ የአላህን ንግር አስመልክቶ አዘወጀል የአላህ ሱብሐነሁ ወተዓላ ንግግር አስመልክቶ አረሕማኑ ዐለል ዐርሽ ኢስተዋ የሚለውን አረሕማን ከዐርሹ በላይ ከፍ አለ የሚለውን ሙዕተዚላዎች፣ ጀህምያዎች እና ሐሩርያዎች ምን ብለዋል? እነዚህ ሰዎች የጥመት አንጃ ውስጥ ኢስተዋ የሚለው አይ አነሁ ኢስተውላ። አላሁ አክበር ተሾመን የተፈለገ ወይ ደግሞ ተቆጣጠረን የተፈለገ አሉ። እነማን? ሙዕተዚላዎች፣ ጀህምያዎች እና ሐሩርያዎች። ተመልከቱ። ስለዚህ እነዚህ ሰዎች የጀህምያን የሙዕተዚላ እና የሐሩሪያን አቂዳ ይዘው እንዲመጡ ማወቅ አለባችሁ። ባረከላሁ ፊኩም። እናንተም ከጀህሚያ ከሐሩርያ እና ከሙዕተዚል አቂዳ ርቀህ እህልሱና ትክክለኛው መንገድክ ሚያስከፈለግ ኢስተውላ ብለህ እንዳተረጉም። አራሕማኑ አላ ልዓርሽ ስተዋ የሚለውን ይስተውላ ብለህ በፍጹም እንዳተረጉም። ካልበለዚያ ይዕለም ባረከላሁ ፊክ አነ ሙዕተዚላ መሆኑን ወቅህ። ግልጽ አይደለም እንዴ? ለዚህ ነው ሌሎችም ቀደምት ሰለፎች ምን ብለዋል? በፍጹም ይህንን ኢስተውላ የሚለውን ልክ ማለት ነው፣ የሁዳዎች ሕጧ በሉ ሲባሉ ግልጽ ነው። ሕጧ በሉ ሲባል ሂንጧ እንዳሉት እንደዛ ማዞር ነው። ስንዴ ስንዴ እያሉ ገቡ። ተመልከቱ፣ ሕጧ በሉ ሲባሉ እነሱ ሂንጧ ሉንን ጨመሩ አያቸው። ዛሬም አህባሾች ኢስተውላ ነው ተቆጣጠረ ነው ተሾመ ነው እያሉ ቃላትን ያጣምማሉ። እና አላህ ይጠብቅን ከእንደዚህ አይነት ፈሳድ ማለት ነው። እነዚህ ሰዎች ሙእተዚላ መሆናቸውን ሁላችሁም ልታውቋቸው ይገባል።